ሰላም ሰላም፣ ውዴ ፍኖቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛላለሁ። በፍኖቲዩብ ከሀገር ውጭም ከሀገር ውስጥም ለምትገኙ ኢትዮጵያውያን በኦንላይን ወይንም በአካል የቋንቋ የሂሳብ እንዲሁም የሳይኮሎጂ ትምህርቶችን ማስተማር ከጀመርን ቆይተናል። በፍኖቲዩብ የምናስተምራቸው ቋንቋዎች አንደኛ አማረኛ፣ ሁለተኛ እንግሊዝኛ፣ ሶስተኛ ትግረኛ፣ አራተኛ አፋን ኦሮሞ እንዲሁም ሌሎች ሀገረኛ ቋንቋዎች ናቸው። በፍኖት ቲዩብ እነዚህን ትምህርቶች ለመማር የሚወስድባችሁ ጊዜ ሶስት ወር ብቻ ነው። ለበለጠ መረጃ በ0913201990 በይሞ በዋትሳፕ እንዲሁም በቴሌግራም እየደወላችሁ ማናገር ትችላላችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ተባበሩ። በዛሬ ትምህርታችን ጀላችን የመጣሁትኝ አማርኛ ሁለተኛ ድምጾችን በትክክል መጥራት እና መለየት ይሆናል ማለት ነው። ከአሁን በፊት የሰራሁላችሁ የመጀመሪያ ፊደላቶች የመጀመሪያ የአማርኛ ድምጾች ወይም ፊደላቶችን ሰላሳ አራቱም በሙሉ ቪዲዮ ሰርች ይላችኋለሁ። ያንን ያላያችሁ ልጆች ከሆናችሁ ተመልሳችሁ ማየት ይችላላችሁ። ስለዚህ ወደ ቪዲዮ ከመግባታችን በፊት ይቻናል በተከታታይ አማርኛ ለጀማሪዎች እንዲሁም እንግሊሽም እንሰራበታለን። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በየጊዜው ስለቅ ቪዲዮ በየቀኑ ሁል ጊዜ ስለምለቅ ቪዲዮ ይደርሳችኋል ማለት ነው። ስለዚህ የሚደርሳችሁን ቪዲዮ በትክክል አንድ ባንድ መከታተል ትችላላችሁ። እራሳችሁን ከዚሁ ላይ ዩቲዩብ ላይ ብቻ ብቁ ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ የምናየው እንደምታዩት ከዚህ ጋር ሁለተኛ ድምፆች ናቸው። ምልክታቸውስ ምን አይነት ነው? ምንድን ነው የሚለያቸው? ኦኬ፣ አሁን ከእኔ ጋር ድምፃቸውን በትክክል ትጠራላችሁ። በደንብ ባህርጌ አስነብባችኋለሁ። አብራችሁ ከእኔ ጋር በማለት እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮያችን። ኦኬ፣ ከዚህ ላይ የምታዩት ከዚህ ላይ የምታዩት ዝም ብለን እንዲሁ ስናያት የሃ ቤተሰብ መሆኗ ትለየናለች ማለት ነው። የሃ ቤተሰብ ሀ አይደለችም። ሀ ያልሆነችበት ምክንያት እዚጋ እየጨመርነው ነገር አለ። ከጎን ላይ የምታዩት ይሄ ቅጥያ ከሌለ ሀ መሆን ትችል ነበር፣ ግን ይህ ቅጥያ ስለተጨመርንባት ሀ ሳይሆን ሁ ትባላለች። የሃ ሁለተኛ ድምፅ ማን ነው ማለት ነው? ሁ ሀ ብለን ሁ እንላለን ማለት ነው። ስለዚህ ይህኛውን ሁ ብላችሁ ትጠሩታላችሁ ቀጣይ ደግሞ ይችኛዋ የለ ቤተሰብ እንደሆነች መገመት አያቅተንም ለ ለነበረች ነገር ግን ይችኛዋ እዚህ ጋ ያለችዋ ቀጥያ አቀጥያ ለ እንዳትሆን አድርጓታል ስለዚህ ማናት ማለት ነው ይቺ ሉ ትባላለች ሉ ትባላለች ማለት ነው ሉ ሶስተኛውንም ስታዩ እዚህ ጋር የሀመርዋ ቤተሰብ ነው ወይም ሀ ተብሎ ነው የሚጠራው ከዚህ ጋር ባይኖር አሁን ማን ይሆን ነበር? ሀ ይሆን ነበር። የመጀመሪያው ግን ይሄ ቅጥያ ስላለበት ማን ነው ማለት ነው? ሁ ሁ ነው ማለት ነው። ወይም ሀመር ሀ ው በሀ ድምጽ ስለሚጠራ ማለት ነው። ሀመሩ ኋ ይባላል። ግን ከሀ ጋር ከመጀመሪያው ጋር ተመሳሳይ ነው። ስለዚህ ቅጥያ ከተጨመረበት፣ እንዳጠቃላይ አንድ መያዝ ያለባቸው ምንድ ነው? ቅጥያ ከተጨመረበት የት ላይ ቦታውን መለየት ነው። የት ላይ ከተባለ ደግሞ መሀል ላይ፣ ጎን ላይ፣ ከላይ አይደለም፣ ከታች አይደለም። የት ላይ ነው የምንጨምርበት? ከጎን ላይ ቀጣይ መሄድ እንችላለን። ሙ ይላል ይሄ ሙ። ከዛ ሱ፣ ሱ፣ ኦኬ። ሩ፣ ሱ፣ ሹ። ኦኬ። እያንዳንዳቸው ስትመለከቷቸው እነዚህ ምን አላቸው? ከጎናቸው ላይ ቅጥ ያላቸው ማለት ነው ስለዚህ ምንድን ነው የምንጨምረው? ድምፅ ኡ የሚል ድምፅ መጨረሻ ላይ ይወጣል። ሁሉችም ማለት ነው። እስኪ አብረን እናንበው። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ። ጠቅላላ ስንጠራው ምን አይነት ድምፅ አለው ማለት ነው? ኡ ኡ ኡ የሚል ድምፅ አለው ማለት ነው። ስለዚህ በትክክል ድምፁን መጥራትና መለማመድ ያልቻለ ሰው በፍጹም ሊያነብ አይችልም። መጀመሪያ ላይ መማር ያለበት ድምፆቹን ነው። ድምፆቹን በትክክል መጥራት ከዛ ደግሞ እነዚህን ምልክታቸውን መለየት ኦኬ። ለምሳሌ ሁ ለሚለው ድምፅ ተወካይ ማነው ብለን ማሰብ። ስለዚህ ሁ ለሚለው ተወካይ ይሄ ነው ይሄ ነው ማለት ነው። ሉ ለሚለው ድምፅ ተወካይ ይሄ ነው ማለት ነው። ሁ ለሚለው ይሄ ነው። ሙ ለሚለው ቀጣይ ያለ ሱ አለ። ከዛ ሩ፣ ከዛ ሱ፣ ሹ ስለዚህ በዚህ መንገድ ነው ማየት ያለብን። ኦኬ ወደ ቀጣይ እንሄድ። ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ አሁን የመጀመሪያ ድምፆቹን ሳትለዩ ከዚህ ጋር ብትገቡ ሊከብዳችሁ ይችላል። ስለዚህ የመጀመሪያዎችን ማወቅ ያስፈልጋል። ምክንያቱም እነዚህ ቅርጾች አሁን ከመጀመሪያው የተለዩበት ምንድን ነው፣ በደንብ ማየት ትችላላችሁ። ይኸው የተጨመረባቸው እነዚህ ቅጥያ ብቻ ነው። ይኸው ይኸው፣ እዚህ ጋር ይቺ ተጨመረች። እነዚህ ባይኖሩ መጀመሪያ ድምፆች የሆኑ ነበር ማለት ነው፣ በሌላ አባባል። ስለዚህ የመጀመሪያ ድምፆችን ካወቃችሁ ይህኛው አይከብዳችሁም ማለት ነው። ይህኛው በጣም ተራ ነገር ነው። ኦኬ፣ እስቲ ደግሜ ላንብብላችሁ። ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኑ፣ ኙ፣ ኡ፣ ኩ ይህን ይመስላል ማለት ነው። ሁለተኛ ድምፆች ዋና መለያው ድምፁ ኡ የሚል ድምፅ አለው መጨረሻው ላይ ማለት ነው። እሺ፣ ወደ ቀጣይ ስንሄድ ሁ፣ ይቺ የህ ቤተሰብ ነች ሁ ዉ ኡ ዙ ዡ ዩ ዱ ጁ ጉ። አያችሁት አይደል? ስለዚህ ሁሎችም በተመሳሳይ ድምፅ ይጨርሳሉ ማለት ነው። ኦኬ በድጋሚ ላንብብላችሁ። ሁ ው ኡ ዙ ዡ ዩ ዱ ጁ

ኦኬ ስለዚህ ሙሉዎቹ ስናነባቸው ከሁ ጀምረን እስከ ቡ እስከ መጨረሻው ጠቅላላ ምን አይነት ድምፅ ነው ያለው? መጨረሻው ላይ ኡ የሚል ድምፅ አለው ማለት ነው። ኡ የሚል ድምፅ አለው መጨረሻ ላይ ማለት ነው። ስለዚህ በዚህ መንገድ ማጥናት ይኖርባቸዋል ማለት ነው። ኦኬ እስኪ አሁን ደግሞ በመጨረሻ አንዴ ሙሉዎችን ለመጨረሻ ጊዜ አነብላችኋለሁ ማለት ነው። ተከታተሉ ሁ

ዩ ዱ ጁ ጉ ጡ ጩ ፑ ጹ ጹ ፉ ፑ ቮ ኦኬ ጠቅላላ ሁለተኛ ድምጾች እነዚህን ይመስላሉ ማለት ነው። ስለዚህ ከእናንተ የሚጠበቀው አሁን ድምጾቹን በደንብ አስተምራችኋለሁ። ስለዚህ አጻጻፋቸው ሊከብዳቸው ይችላል ደግሞ ማለት ነው። አጻጻፋቸውን በተደጋጋሚ ስጽፉ ነው የምትለምዱት። ስለዚህ አሁን ምን ታደርጋላችሁ? ደብተርና እስክርቢቶ ግድ ያስፈልጋቸዋል። ለመማር የወሰነ ሰው ደብተርና እስክርቢቶቻችሁን ይዞና እነዚህን በትክክል በምትችሉት መንገድ ትጽፏቸዋላችሁ ማለት ነው። እንደዚህ እየጻፋችሁ ደብተራችሁ ላይ መለማመድ ምክንያቱም ጽሁፋችሁ የሚስተካከለው በአንዴ አይደለም ከአንዴ ሁለቴ ከሁለት ሶስቴ ከዛ ደግሞ ብዙ ጊዜ የጻፋችሁ ስትሄዱ የእጅ ጽሁፋችሁ የተስተካከለ ይሄዳል ማለት ነው እንጂ በአንዴ የተስተካከለ ጽሁፍ እንዳትጠብቁ። ጀማሪዎች ከሆናችሁ ተስፋ እንዳትቆርጡ ማለት ነው። ስለዚህ ይሄንን በመጻፍ ቴሌግራም ላይ ግሩፕ አለ፣ ወይም በግላችሁም ቢሆን ከላካችሁ ልጅ አርምላችኋለሁ ማለት ነው። ማስተካከል ያለባችሁን ነገር እዛው ጋር ስታታችሁን አስተካክልላችኋለሁ። እየጻፋችሁ በቴሌግራም ወይም ደግሞ ዋትስአፕ ላኩልኝ እኔ